ክብሮ ታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትር ዐቢይ አህመድ የቦርድ አመራሮችና ስራ አስኪያጆችን ማባረራቸው ተነገረም። በርካቶች እየታሰሩ ስለመሆኑም ታውቋል። ይህ ሀገሪቱን በቢሊዮኖች ያሳጣውና አርሶ አደሮችን ያለማዳበሪያ ካስቀረው ጉዳይ ጋር እየተያያዘ ነው፣ በቀዳሚነት የምንመለከተው ጉዳይ ነው። በመከላከያ ሰራዊቱ የተለያዩ ክፍሎች ከሰሞኑ እኛ ውጋና ጥፋቶች ጋር በተያያዘ ውስጣዊ ግምገማ መደረጉ ታወቅም። መክዳት፣ መረጃ ለጠላት መውጣት፣ እንደዚሁም ጠላት የተባሉ ኃይሎች ቅንጅት ደግሞ ዋነኛ የውይይት አጀንዳዎች እንደነበሩም ተሰምቷል። ከምንጮቻችን የተገኘው መረጃ ይቀርባል። ይህ በእንዲህ እንዳለበ አማራ ክልል የድሮንን ጨምሮ ጥቃቶች ደረሱ። ፕሬዚደንት አያዝቀስላሴ ነፍጥ ያነሳቸው የጥፋት መንገደኞች ሲሉ ገልጸዋል። ትሰሙታላችሁም የትግራይ ሰራዊት አባላት የዛሬው የመቀለ ተግባር መነጋገሪያ ሆኖ ውሏል። በትንሹ ለአምስት ሰዓታት ዋና መንገዶችን ከዘጋው ተቃውሞ በኋላም የሰራዊቱ አባላት ለስብሰባ ተቀምጧል። ይህንን ጉዳይ በተመለከተ ሰፋ ያለ መረጃ ትሰማላችሁም። የጠቅላይ ሚኒስትሩ የእናት መቀነት የብልጽግና ኢትዮጵያ የድህነት መጠን ክፉኛ ሊያሻቀብ ይችላል። አለም አለም ባንክ ይህ የድህነት መጠን 43 በመቶ ይደርሳል ሲልም ነው የገለጸው። ሌላኛው መረጃችን ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ለመካከለኛው ምስራቅ ታሪካዊ ቀን ነው ብሏል። ሃማስ በሕይወት ያሉ ሀያት አጋሾችን ለቋል። እስራኤልን በሺዎች የሚቆጠሩ ፍልስጤማውያን እስረኞችን ለቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ የቦርድ አመራሮችና ስራ አስኪያጆችን ማባረራቸው ተነገርም። በርካቶች እየታሰሩ ስለመሆኑ ታውቋል። ይህ ሀገሪቱን በቢሊዮኖች ያሳጠውና አርሶ አደሮችን እያለ ማዳበሪያ ካስቀረው ጉዳይ ጋር የተያያዘ ነው። ከሰሞኑ የብልጽግናው ፕሬዝደንት ወደ ሶማሌ ክልል ተጉዘው ስለ ማዳበሪያ ፋብሪካ መጀመር ሲናገሩ የኢትዮጵያ አርሶ አደሮች ሊያገኙት ይገባ አይነበርም። ሀገሪቱ ቢሊዮኖችን ያወጣችበት የተገዛ ማዳበሪያ ጉዳይን በመሸፈን ነበርም። ኢትዮ ፎረም ከጠቅላይ ሚኒስትር ጽህፈት ቤት ምንጮቹ የደረሰ ሰው መረጃ የሚያመላክተው ደግሞ አገዛዙ የሀገሪቱን ዜጎች በዚህ ዘርፍም የፈጸመባቸውን ዘረፋ ነው። በእርግጥ የብልጽግናው ፕሬዚደንት ይሁን ሌሎች ባለስልጣናት የጅራፍ ፖለቲከኛ እያሉ ማዳበሪያ የሚጠይቃቸውን አርሶ አደር የሚያዋርዱት ሰዎች ይህንን አርሶ አደር ጨቅጫቅ እኮ ነው ሲሉ ነው የሚታወቁት። ይሄ ማዳበሪያ ካላመጣችሁ እያለ ቢጨቀጭቀን አርሶ አደር ስንዴ ካላመጣህ ብላችሁ ጨቅጭቁት እንጂ በነፃ ማዳበሪያ ኮ የለም። አርሶ አደሩ አንድን ብር ግብር አይከፍል። እኛ አንድ ቢሊዮን ዶላር አውጥተን ማዳበሪያ መግዛት ብቻ ሳይሆን ቢያንስ 20 ቢሊዮን ብር ድጎማ አለ። ለማዳበሪያ ደጉመን ገዝተን ከጅቡቲ ለማምጣት ትራንስፖርት ሁሉ አቁመን አጓጉዘን ኤክስቴንሽን ሰራተኛ ቀጥረን ምርጥ ዘር አምጥተን ከታረሰ በኋላ ግን ስንዴውን ቤት ይዝና ቁጭ ይላል። ግብር አይከፍልም። ያመረተውን ደግሞ መሸጥ ግዴታው እንደሆነ አያስብም። የሆነ ሆኖ የብልጽግ ነው የማዳበሪያ ዘረፋ የሚጀምረው። ቢሊዮኖች ወጥተው ማዳበሪያ እንዲገዛ ውሳኔ የተላለፈው የዩሪያ ኤክስፖርትን ካገደችው ቻይና ስለመሆኑ አንድ የሺፒንግ ባለረባ ይናገራሉ። በተለይም ከሶስት የቻይና ኩባንያዎች ጋር የተደረገው በመርከብ ማዳበሪያን የማስመጣት ስምምነት፣ የጨረታ ውል የሌለው በአምስት መርከቦች መጓጓዝ የሚችል ማዳበሪያ ባለስልጣናት ከአቅራቢዎቹ ጋር በገቡበት የሙስና ትስስር ሳቢያም በሰባት መርከቦች እንዲጓጓዝ የተደረገ ስለመሆኑም ኢትዮ ፎረም ማሪታይም ታይም ተቋሙ ያገኘው መረጃ ያመለክታል። ከዛም የኢትዮጵያ አርሶ አደሮች ቢሊየን ብሮች ከሀገሪቱ ካዝና ወጥቶ እየመጣላቸው የነበረው ማዳበሪያም ወደ ድንጋይነት እየተቀየረ ከጅምሩም የተበላሸ ነበርም አትጨቅጭቁን በሚሉ የሀገሪቱ መሪዎች እውቅናና ይሁንታ ነው። እንግዲህ ይህ የሆነው ከሳምንታት በፊት ማዳበሪያ ጭነው ወደ ኢትዮጵያ ሊያመጡ ወደ ጅቡቲ ወደብ ካቀኑ የከባድ መኪና አሽከርካሪዎች መካከል አንዱ ለኢትዮ ፎረም ሲናገሩ ከአስር ቀን በላይ እዛው እንዲቆዩ መገደዳቸውን አንስተው መጣ የተባለውን ማዳበሪያ ተመልክተው ግን ከሙቀቱ በላይ በዜጎች ላይ የሚፈጸመው ነገር አድርቆ አስቀረይ በማለት ነው። የብልጽ ግናው ሹማምንት ክሬን የሌላቸው መርከቦችን ተጠቅመው ይህን ማዳበሪያ ወደ ጅቡቲ ወደብ ማጓጓዛቸው የማዳበሪያውን ብልሽት ማባባሱን፣ በተለይም በሶስት መርከቦች ላይ በሁለቱ 50 ሺ 50 ሺ ሜትሪክ ቶን በሶስተኛው ደግሞ 52 ሺ ሜትሪክ ቶን ማዳበሪያን ከጥቅም ውጭ እንዳደረገው ደግሞ ከጠቅላይ ሚኒስትር ጽህፈት ቤት የተገኘው መረጃ ያሳያል። የሚገርመው ነገር ስለምን ክሬን የሌላቸው መርከቦች ላይ ማዳበሪያውን አስጫናችሁ ተብለው እነዚሁ የብልጽ ና ባለስልጣናት ሲጠየቁ የሁቲ ታጣቂዎች አይተው ይመቱናል በማለት እንደመለሱ አንድ የጽፈት ቤቱ ባልደረባ ገልጻለናለች። ሌላኛው አስደናቂ ነገር ደግሞ በዚህ የጉዞ መዘግየት ሳቢያም መርከብ ታግቶ እንደነበር የጠቀሱ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ተቋሙ ምንጭ ከኢትዮጵያውያን ካዝናም በርካታ ዶላር ተከፍሎ እንዲለቀቁ መደረጉን አንስቷል። በድምሩ በአድ ንጥረ ነገር የተጨመረበት ማዳበሪያ ግዢ ስምምነት አንስቶ ከድሬነጅ እስከ ወደብ ኪራይ ወጪም ድረስ የባከነው ገንዘብም በቢሊዮኖች የሚቆጠር ስለመሆኑ ታውቋል። እንዲህ ያለ አገዛዝን የሚመሩት ጠቅላይ ሚኒስትር አብይ አህመድ የሚሰጡት ምላሽ ደግሞ አንድ ብር ሳንሰርቃችሁ እንደምንሰራ እናንተም ታውቁታላችሁ የሚል ነው። ለኢትዮጵያ ሕዝብ በኩራትና በእምነት መግለጽ የምንፈልገው አንድ ብር ከዚህ ምስኪን ሕዝብ እኛ አንሰርቅም። አንድ ብር የኢትዮጵያ ሕዝብ አስተዋይ ነው። ሳንሰርቀው ሰባት ቀን ስንሮጥ እንደምንሰራ ያውቃል ብናበላሽ እንኳን ከአቅም ማነስ እንጂ ሆን ብለን እንደሆነ ያውቃል። የትኛውም ጫፍ ያለው ባይዘው ፌስቡክ ላይ ያለው ኢትዮጵያ አይደለም። የትኛውም ወረዳ ብትሄድ የኢትዮጵያ አርሶ አደር የእሱም ጎተራ እየሞላ እንደሆነ ያውቃል። የትኛውም ድሃ እናት በተቻለ መጠን ቤቷን ለመጠገን እንደምንሞክር ታውቃለች። የጠቅላይ ሚኒስትር ጽህፈት ቤት ምንጮች እንደሚገልጹት ከሆነ አሁን መንግስታዊ ሙስና የለም የሚሉት አብይ አህመድ ባለስልጣኖቻቸውን እያሰሩ ናቸው። ባለፉት ተከታታይ ቀናት የኢትዮጵያ ግብርና ስራዎች ኮርፖሬሽን፣ የኢትዮጵያ ትራንስፖርትና ሎጂስቲክስና ሌሎችም በዚህ ሂደት ውስጥ የሚሰሩ ባልደረቦችና አመራሮች እንዲታሰሩ አዘው ይህ ተፈጻሚ እንደሆነም ኢትዮ ፎረም አረጋግጧል። ገና ጉዳዩ በሂደት ላይ ያለ ቢሆንም አብይ ባለስልጣኖቻቸውን ተጠያቂ አደረኩ ለማለት ያክል ከፈጸሙት የተወሰኑ ሰዎች እስር ባሻገር ያባረሯቸው መኖራቸውም ተገልጿል። ከነዚህ ውስጥ ደግሞ የቦርድ አመራሮች የሚገኙበት ሲሆን የገንዘብ ሚኒስትሩ አህመድ ሺዴ ከዚህኛው የቦርድ አመራርነት ስልጣናቸው እንዲባረሩ መወሰኑን አንድ የገንዘብ ሚኒስቴር ባልደረባ ነግረውናል። የሁለቱ ተቋማት ማለትም የኢትዮጵያ ግብርና ስራዎች ኮርፖሬሽንና የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ዋና ስራ አስፈጻሚዎችን ጨምሮ ከነምክትሎቻቸው በተለያየ እርከን ያሉ አመራሮች መባረራቸውን ኢትዮ ፎረም ሰምቷል። የጠቅላይ ሚኒስትር ጽፈት ቤት ምንጮች አንዳች የሀሳብ ለውጥ ካልመጣ በስተቀር በቀጣይ ቀናት ይህ ይፋ እንደሚደረግ ይጠበቃል ብሏል። በመከላከያ ሰራዊቱ የተለያዩ ክፍሎች ከሰሞንኛ የውጊያ ጥፋቶች ጋር የተያዘ ውስጣዊ ግምገማ መደረጉ ተነገርም። መክዳት፣ መረጃ ለጠላት ማውጣት፣ እንደዚሁም ጠላት የተባሉ ኃይሎች ቅንጅት ደግሞ ዋነኛ የውይይት አጀንዳዎች እንደነበሩ ተሰምቷል። ባለፈው ሳምንት የተደረገው ግምገማ በእዞች በዋና መምሪያዎች፣ በመምሪያዎች፣ በዳይሬክቶሬቶች እና በሌሎችም የሰራዊቱ ክፍሎች ውስጥ የተከናወነ ነው ያሉት የኢትዮ ፎርም የመከላከያ ምንጮች አምስት ቀናትን የፈጀ እንደነበር ይገልጻሉ። እነዚህ ውስጥን ማጥራት የሚል አላማ ያላቸው የግምገማ ዘገባዎች በአማራ ክልል የተስፋፋውን ውጊያና የደረሰውን ጉዳት እንደዚሁም ከትግራይና ና ኤርትራ በኩል የተፈጠረውን ተከትሎ የተከናወኑ ስለመሆናቸውም አክሏል። በከፍተኛዎቹ የሰራዊቱ ክፍሎች የተነሱትን ዋናዋና የግምገማ ነጥቦችን ሲያስቀምጡም ከሰሞኑ በብልጽግናው መንግስት በኩል የተሰጡትና በሰነድ የተሰራጨው የጠላት ግምገማም በሰራዊቱ ውስጥም በተመሳሳይ የቀረበ ነበር ብለዋል። ህወሀት ፋኖ ሻቢያና ና ኦላ ጠላቶቻችን ሲል የገለጸው ይህ ግምገማም ዋና ላኪያቸው ግብጽ ናት ሲልም እንደሚያስቀምጥ ምንጮቹ አንስተዋል። በሰራዊቱ ውስጥ የሚገኘው መስመር የመኮንኖችና ታችኛው አመራር የሰጡ ስምሪቶች በቁርጠኝነት እየተወጡ አይደለም በሚል የተነሳው ደግሞ ሁለተኛው ነው። በዚህም ሳቢያ በተለይም በወሎና ጎጃም ቀጠና ውጊያዎች ተበላሽተውብናል በሚል ያብራሩ አዛዦች መኖራቸውን ጠቅሰው በስም ያልጠቀሷቸው የሰራዊቱ ሰዎች ከዚህ ጋር በተያዘ የታሰሩ እንዳሉ ግን ነግረውናል። ሌላኛው ደግሞ የሰራዊቱ መረጃዎች ለጠላት ሚዲያዎች ተላልፈው እየተሰጡ ነው በሚል የተነሳው ነው። እንደ ምንጮች ገለጻ ከሆነ በቅርቡ የመከላከያ ሰራዊቱ አዛዦች የእድገት ማዕረግ ከመሰጠቱ አስቀድሞ ከሰራዊቱ አራት ሺህ አካባቢ ለሚሆኑ በተለያየ ደረጃ ላይ ላሉ ወታደሮች የደረጃ እድገት ዝርዝር ተልኮ የነበረ ሲሆን ይህ ዝርዝር የተመረጠበትና ይፋ የተደረገበት እንዲሁም የተለየበት መንገድ ግን በሰራዊት ውስጥ ኩርፊያን የፈጠረ ሆኗል። በሰሞንኛው ግምገማ ላይ መክዳት፣ ከስምሪት መጥፋት፣ ቁርጠኝነት ማጣት ዋነኛ ችግሮች ሆኖ ብናል በሚል ምክንያታቸውን የሚጠይቅ እንደነበርም አብራርቷል። ከሰራዊቱ ባሻገር በመከላከያ ስታፍ ውስጥ ኩብለ ላይ እየጨመረ ነው። በተለይም ባለቀይ ቦኔት አባላት ወደ ተለያየ ሀገርና ሁኔታ ውስጥ እየገቡ ነው በሚል የተነሳባቸው መምሪያዎች እንደነበሩ ሰምተናል። በአንዳንድ ስብሰባዎች ላይ ደግሞ የክልል የጸጥታ ኃይሎች ጋር እየተፈጠሩ ያሉ አለመግባባቶችና አለመተማመን ለጥቃቶች እያጋለጡ ናቸው በሚል መቅረቡን ያነሱት ምንጮች በታችኛው እርከን ያለው የወታደሩ ክፍል የውስጥ ጦርነቶች በፖለቲካዊ መንገድ እልባት የሚገኝበት መንገድ እንዲፈለግ በተዘዋዋሪም ቢሆን መጠየቁን ቢቀጥልም በአዛዦች በኩል ግን ጠላት እየተቀናጀብን ነው የሚለው ተደጋግሞ መስተጋባቱም ታውቋል።

ይህ በእንዲህ እንዳለ በአማራ ክልል የድሮንን ጨምሮ ጥቃቶች ደረሱ። ፕሬዝደንት አያዝቀ ስላሴ ነፍጥ ያነሳቸው የጥፋት መንገደኞች ሲሉ ገልጿል። በክልሉ ተከታታይ ዘመቻዎች ቀጥለው በርካታ ኃይልም እየገባ ስለመሆኑም ታውቋል። በተለያዩ ስፍራዎች ዘመቻዎችን ለማካሄድ እቅድ ስለመያዙ ከዚህ በፊት መዘገባችን የሚታወስ ነው። ዛሬ በክልሉ ከተፈጸሙ ጥቃቶች ውስጥ አንዱ የድሮን ጥቃትም ሆኗል። በጎጃም ቀጠና ጌልማና ዴንሳ ኩለቀን አካባቢ ረቡዕ ገበያ በተባለ አካባቢም በሰዎችም በእንስሳትም ላይ ጉዳትን ያስከተለ ጥቃት መፈጸሙም ተነግሯል። መጠኑ በውል ባይታወቅም አሁን አሁን በድሮን ሰው መግደልም እንግዳ መሆን በቀረባት ኢትዮጵያ በተለይም በአማራ ክልል በመንግስት ኃይሎች ካምፖች ላይም ጥቃቶች አጋጥሟል። ከእነዚህ ውስጥ በምስራቅ ጎጃም ደብረ ማርቆስ መውጫ ውሃጋን ተብሎ በሚጠራ ስፍራ የደረሰው፣ በዛው በጎጃም ቀጠናቁ የአቅራቢያ ባንጃ ተራራ ተብሎ በሚጠራ ቦታ ያጋጥመው፣ እንደዚሁም በሰሜን ሸዋ ዞን ለሚያቅራቢያ በጉዞ ላይ በነበሩ የመንግስት ወታደሮች ተሽከርካሪዎች ላይ የተከፈተው ተኩስም የሚጠቀሱ ዕለታዊ ሁነቶች ናቸው። ው ከዚህ በፊት በሺዎች እጅ ሰጡን ይባልባቸው በነበሩት የመራ ቤቴ ሬማ ቀጠና የተለያዩ አካባቢዎችም ከሰሞኑ ጠንካራ ውጊያዎች ናቸው ያሉት የፋኖ ኃይሎች በሰሜንና ደቡብ ወሎ ከሁለት ሳምንት ለበለጠ ጊዜ አደረግ ነው ያሉትን ዘመቻ ማጠናቀቃቸውን ከቀናት በፊት መግለጻቸውም አይዘነጋም። ይህንን ተከትሎ በፋኖ ኃይሎች ተይዘው የነበሩ የወረዳ ከተሞችን የመንግስት ኃይሎች መልሰው እየገቡባቸው ስለመሆኑ ታውቋል። የተኩስ ልውጦች ሳይኖሩ እንደ መርሳና ውጫሌ ወዳሉ ከተሞችም የመንግስት ወታደሮች ተመል ተገልጿል። በእንዲህ ያለው ሁነት ኢትዮጵያውያን በሁለት ጎራ ተሰልፎ እየተባሉበት የቀጠለው የእርስ በርስ ጦርነትን በተመለከተም ዘንድሮም ፓርላማውን ሲከፍቶ ፕሬዚደንት አያዝ ቀስላሴና አገዛዛቸው አንዳች ተጨባጭ ፖለቲካዊ መፍትሄን ስለማቀዳቸው ሳይናገሩ ነበር ያለፉት። ዛሬም ፕሬዚደንት ታዬ ሌሎችን ወቅሰው ጦረኛ አገዛዛቸውን ግን አወድሰው ነፍጥ ያነሳቸው የጥፋት መንገደኞች ሲሉም ከሰው ነው ንግግር ሲያደርጉ የተደመጡት ሰላማዊ ያልሆነ የፖለቲካና የነፍጥ መንገዶችን ለመረጡ ሁሉ ግጭት የጥፋት ጎዳና ነው ያጎድላል። የትግራይ ሰራዊት አባላት የዛሬው የመቀለ ተግባር መነጋገሪያ ሆኗል። በትንሹ ለአምስት ሰዓታት ዋና ዋና መንገዶችን ከዘጋው ተቃውሞ በኋላ የሰራዊቱ አባላት ለስብሰባ ተቀምጧል። በክልሉ ርዕሰ መዲና መቀለ ዙሪያ ካሉት የቲዲኤፍ አባላት ውስጥ በቁጥር በርከት ያሉትና የአርሚ ሀያ ሁለት አባላት ዛሬ የተቃውሞ ሰልፍ አከናውኗል። የሰራዊቱ አባላት ዛሬ ጠዋት ዋና የመብት ጥያቄዎቻቸውን ይዘው ነበር ወደ ክልሉ ጊዜያዊ አስተዳደር ቢሮ ያመሩት። የደሞዝና የጥቅማጥቅም ጥያቄዎቻችን ይመለሱ፣ የመኖሪያ ቤትና ሌሎች ጥያቄዎች ምልባት ያግኙ፣ ለተሰው የሰራዊቱ ቤተሰብ አባላት ክብር ይሰጥ፣ ሰላም ያስፈልገናል፣ ወዘተ የሚሉ መፈክሮችን ሲያሰሙም ነው የተደመጡት። በጠዋት ሰላማዊ ሰልፈኞቹ መፈክራቸውን እያሰሙ ወደ ትግራይ ጊዜ አስተዳደር የፕሬዝዳንት ጽፈት ቤት ቢያመሩም ፕሬዚደንቱ ጀኔራል ታደሰ ወረደ የሚሆን መከተላቸው አቶ አማኑኤል አሰፋ በስፍራው ስላልነበሩ ማግኘት እንዳልቻሉ ኢትዮ ፎረም ሰምቷል። እናም ጥያቄዎቻችንን ሰምቶ መልስ የሚሰጠን ኃላፊ አተናል በሚል እነዚህ የሰራዊቱ አባላት ከአምስት ሰዓት ጀምሮ ከመቀለ በሶስት አቅጣጫ ያሉ ዋና ዋና መንገዶችን መዝጋታቸው ታውቋል። ከነዚህ ውስጥ ከመቀለ ወደ አሉላ አባነጋ አውሮፕላን ማረፊያ የሚወስደው ዋና የመኪና መንገድን በድንጋይና በአካል ዘግተውት እንደነበርም ተስተውሏል። ይህንን ተከትሎ የሰራዊቱ አዛዦችና ሌሎች አመራሮች ሊያገኟቸው ወደ ስፍራው መጓዛቸውን የገለጹት ምንጮች፣ ይሁን እንጂ ጀነራል ታደሰና የህወሀቱ ሊቀመንበር እንዲያናግሯቸው መጠየቃቸውን ያስረዳል። ዳሉ ጀነራሉ ደግሞ መንገዱ በወቅቱ በመዘጋቱ ሳቢያ ወደ ስፍራው መጓዝ በመቸገራቸው ከቲዲኤፍ አባላት ጋር በአዳራሽ ለመነጋገር መልእክት ልከው ከዛም መንገዶቹ ተከፍተዋል ሲሉ ምንጮቹ አክሏል። ከአስር ሰዓት ከሰላሳ አካባቢ በኋላ መንገዶቹ እንደተከፈቱ ነው የተገለጸው። የሰላማዊ ሰልፈኞቹ ተወካዮችም ከጊዜያዊ አስተዳድሩ ከፍተኛ አመራሮች ጋር አመሻሹ ለውይይት መቀመጣቸው ታውቋል። የሰላማዊ ሰልፈኞቹ ተወካዮቹ የጊዜያዊ አስተዳድሩ ፕሬዚደንት ታደሰ ወረደ ከሚገኙባቸው ከፍተኛ ወታደራዊና የሲቪል አመራሮች ጋር ሲነጋገሩም። በዋና ጥያቄነት ከቀረቡት መካከል ለሶስት ወራት ያክል ደሞዝ እንዳልተከፈላቸው የሚገልጸው እንደዚሁም የደሞዝ ጭማሪ እንዲደረግላቸው የሚጠይቁት ይገኝበታል። የሆኖ ሆኖ መቀለስ ሰራዊትም ይሁን ዜጎች በተነጻጻሪነት መንግስትን ተቃውመው ጥያቄያቸውን በሰላማዊ መንገድ ማቅረብ የሚችሉባት የኢትዮጵያ ከተማ ሆናለች። ዛሬ ነገሩን እንደ ፕሮፓጋንዳ መጠቀሚያነት ሲያስተጋቡት የተስተዋሉት የብልጽግና ደጋፊና ተደጋፊዎች በአዲስ አበባና በሌሎችም ከተሞች መንግስትን መቃወም ቀርቶ መንግስትን በተቃ ጣሊያኑ ለመጠየቅ ሰላማዊ ሰልፍ ለመጨረሻ ጊዜ የተፈቀደውና የተደረገው መቼ ነውን የሚለውን ጥያቄም የመመለስ ፍላጎት እንደማይኖራቸው ሙን ነው። የጠቅላይ ሚኒስትሩ የእናት መቀነት የብልጽግና ኢትዮጵያ የድህነት መጠን ክፉኛ ሊያሻቀብ ይችላል። ዓለም ዓለም ባንክ ይህን የድህነት መጠን 43 በመቶ ይደርሳል ሲልም ነው የገለጸው። የአገዛዙ ሰዎች ሚራክል ወዲህ፣ የሀገሪቱ ነባራዊ ሁኔታ ደግሞ ወዲያ ሆነው ቀጥሏል። ሰሞኑን የሚወጡ ኢትዮጵያን የተመለከቱ ዓለም አቀፍ ሪፖርቶች ደግሞ የተደረሰበትን ሁኔታ ግልጽ የሚያደርጉ ናቸው። የሀገሪቱ ብር እንደ ደቡብ ሱዳን ካሉ ሀገራት ጋር እየተነጻጸርም እንደ ሀይቲና የመን ካሉት ጋር ደግሞ የገባበትን ፉክክር ነው በመዛው አብዛኙ ዜጎች ሲከታተሉ የሰነበቱት አሁን ደግሞ የብልጽግናው ፕሬዚደንት የናት መቀነት የሚሏቸው አበዳሪ ተቋማትም ማስጠንቀቂያዎችን ማውጣታቸውን ቀጥሏል። የዓለም ባንክ በኢትዮጵያ ያለው ድህነትን በተመለከተ አዲስ በወጣው ግምገማውም በአውሮፓውያኑ አቆጣጠር በ2016 33 በመቶ የነበረው የድህነት መጠን በተያዘው 2025 43 በመቶ ድረስ ከፍ ሊል እንደሚችል አስታውቋል። ባንኩ እንደሚለው ከሆነ ኢትዮጵያ ከሁለት አስርት ዓመታት በላይ ድህነትን በመቀነስ ረገድ ጉልህ እድገት ካደረገች በኋላ ባለፉት የብልጽግ ለማገገኑ አመታት ግን ውስጣዊ ችግሮች የኑሮ ደረጃው ላይ ከፍተኛ ተጽዕኖ እያሳደሩ ናቸው። እነዚህ ችግሮችም ኮቪድ፣ ጦርነት፣ ከፍተኛ ድርቅ፣ ጠቅላላ የሀገር ውስጥ ምርት ወይም ጂዲፒ እድገት መቀዛቀዝናም የዋጋ ግሽበት ናቸው። በዚህ ምክንያት የድህነት መጠኑም ወደ 39 በመቶ በ2021 ከፍ ብሎ እንደነበርናም በዚህ ዓመትም ወደ 43 በመቶ ከፍ እንደሚል ነው ያስጠነቀቀው። የዋጋ ግሽበት በከተማ ኗሪዎች ላይ ከፍተኛ ተጽዕኖ ያደረሰ ሲሆን አብዛኛው የገጠር ቤተሰቦች ቢሆን ውስን በሆነ የገበያ ተሳትፎ ምክንያት ከምግብ ዋጋ ጭማሪ ተጠቃሚ አይደሉም ይላል። በተጨማሪም የገጠር ማህበረሰቦች ከመሬትና ከጉልበት ስራ ገበያ ውጤታማ አሰራርን በሚገድቡ ፖሊሲዎች ምክንያት ከግብርና ውጭ ባሉ የስራ እድሎች ላይ የተገደበ ተደራሽነት አላቸው ሲልም ያክላል። ሶስት አራተኛ በሚሆነው ህዝብ በሚኖርበት በገጠር አካባቢዎች የኑሮ ደረጃው በከፍተኛ ሁኔታ ቀንሷል። በኢትዮጵያ ያለውን የገጠር ድህነትን ይበልጥ አጉልቶ አሳይቷል ሲልም ዓለም ባንክ ገልጿል። በሀገሪቱ ውስጥ የተማረ የሰው ኃይል በተለይም በገጠር አካባቢዎች በ ከፍተኛ ሁኔታ ዝቅተኛ መሆኑን የሚገልጸው ሪፖርቱ በፈረንጆቹ 2021፣ 86 በመቶ የሚሆኑ የገጠር ጎልማ ሰዎች የመጀመሪያ ደረጃ ትምህርታቸውን አላጠናቀቁም ነው ያለው። እንደ ሪፖርቱ ገለጻ ወደ ግማሽ የሚጠጉ የገጠር አባወራዎች ቢያንስ አንድ እድገቱ የተገታ ልጅ ያላቸው ሲሆን ከአራቱ አንዱ ደግሞ በከፍተኛ ሁኔታ እድገቱ የተገታ ልጅ ይኖራቸዋል። በገቢ ደረጃ የአገልግሎት ተደራሽነት ላይ ያለው ልዩነትም የጎላ መሆኑን የገለጸው የአለም ባንክ ሪፖርት በሀገሪቱ ውስጥ ከፍተኛ ገቢ ያላቸው በመቶ ሰዎች ከታችኛዎቹ 20 በመቶ ሰዎች ጋር ሲነጻጸሩ የንጽህና መጠበቂያና የኤሌክትሪክ አቅርቦቶቻቸው ከሶስት እስከ አራት እጥፍ የሚበልጥ ነው ብሏል። የንብረት ባለቤትነት ይህን ልዩነት ይበልጥ ያሰፏል፣ ምክንያቱም በጣም ድሃ ከሆኑ ሰዎች መካከል ማቀዝቀዣ፣ መኪና፣ ብስክሌት ወይም ኮምፒውተር ያላቸው አንድ በመቶ ያነሱ ናቸው ሲልም ሪፖርቱ አክሏል። ብልጽግናዎች ይህንን ሚራክል አሊያም ተአምራዊ እድገት ይሉታል። የአሜሪካው ፕሬዚደንት ዶናልድ ትረምፕ ለመካከለኛው ምስራቅ ታሪካዊ ቀን ነው ብሏል። ሐማስ በህይወት ያሉ ሀያ ታጋቾችን መልቀቁን ተከትሎ ዶናልድ ትረምፕ በእስራኤል ምክር ቤት ባደረጉት ንግግር የህዝብ ተወካዮችም ቆመው ሲያጨበጭቡላቸው ታይተዋል። እስራኤል 1968 ፍልስጤማውያን እስረኞችን ለቃለች። ትራምፕ ንግግር ሲያደርጉ አንድ እስራኤላዊ ተቃዋሚ ምክር ቤት አባል ለፍልስጤም ሀገርነት እውቅና ይሰጥ የሚል ጽሁፍ በማሳየታቸው የፕሬዝደንቱ ንግግር ለተወሰነ ደቂቃ ተቋርጦ ነበርም አፈ ጉባኤው ያለው በምክር ቤቱ ስነስርዓት ይከበር ሲሉ ተቃዋሚ ፖለቲከኛ ከአዳራሹ እንዲወጡም ተደርጓል። ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ነታንያሁን ልዩ ጀግንነት የተሞላው ሰው ሲሉም አመስግኗል። በሐማስና እስራኤል መካከል ድርድሩ ላካሄዱት የአረብ ሀገራትም ትራምፕ ምስጋናቸውን አቅርበዋል። በጋራ በመስራት ታላቅ ድል አስገኝተዋል በማለት አሁን የእስራኤል ወርቃማ ዘመን ነው ያሉት ትራምፕ መላቀጥ ነውም ወርቃማ ዘመን ላይ ይገኛል ሲሉ ተደምጧል። ትራምፕ ከሁለት አሰቃቂ ዓመታት በኋላ ሀያ ጀግና ታጋቾች ከቤተሰቦቻቸው ጋር ተቀላቅሏል የተቀሩ የተሰረሩት 28 ታጋቾች አስከሬናቸው መጥቶ በሰላም ያርፋሉ ብለዋል። ከትራምፕ በፊት በምክር ቤቱ ንግግር ያደረጉት ኔታንያሁ በትራምፕ አስተዳደር ጋፍ ከአረብ ሀገራት ጋር ያለንን ግንኙነት ጤናማ እናደርጋለን ብለዋል። ኔታንያሁ በሞቶ ወታደሮችን ጀግንነት ሀገራችን ትድናለች፣ ታድጋለች፣ ሰላምም ታገኛለች ሲሉም ነው ያከሉት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን፣ ቸር ያሰማን።